አሰላሙ አለይኩም ወረህመቱላ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ለሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። ሁላችሁንም ወዳችሁና ፍርዳችሁ ስለምትከታተሉ ይከለባ አመሰግናለሁ። ላችሁ የመጣሁት ረቃ ድራማን ክፍል አንድ ነው ማለት ነው። እነሆ እንድትከታተሉ እንጋብዛችኋለሁ። ቪዲን እስከ መጨረሻው ማየቶችን እንዳትረሱ እስከ መጨረሻው ድረስ ማየታችሁንም እንዳትዘነጉ ማለት ነው። ላይክ ሼር በማድረግ እንድታበረታቱ በአክብሮት ጠይቃለሁ። እና አዳዲሶች ደግሞ ሰብስክራይብ አድርገው ይህን ቻናል እንዲቀላቀሉ በአክብሮት ጠይቃለሁ ማለት ነው። ርብቃ ዛሬም ህዩ እንዳገታት ነው ጨለማ ውስጥ እንድህ አግቷት እያለ ድንገት አፏን ይከፍታት እና የእዩን ወይም የአቤልን ፎቶ ያሳያታል። ምክንያቱም እዩ እራሱን ደብቋታል። በጃኬት በማክስ ፊቱን ደብቆ ነበረ። ማን እንደሆነ አታቅም። እዩ እዩ ነው ሰውየውን የላከው የአቤልን ፎቶ ያሳይና በወረቀት ኤክስ የሚባል ጽሁፍ ታያለች እሱም ግን ምንም ነገር እንዳታረጉት ምንድ ነው የምትፈልጉ ከኔ እያለ ትጩኋለች ነገር ግን ሰውየው ምንም አያወራም ርብቃ በተደጋጋሚ ብትለፈለፍ ምንድ ነው ከኔ የምትፈልጉት አቤልንስ ለምንድ ነው ፎቶ የምታሳዩኝ እያለች ስለፈለፍ ድጋሚ ሰውየው አፏን ያፍናትና በፕላስተር ማለት ነው አፏን ይዘጋታል ጧት አቤል ከቤት ሲወጣ እዩንና እዩንና ርብቃን ነበር ትቷቸው ያሄደው። ወደ ቤት ጉዳዩን ጨርሶ ወደ ቤት ሲመጣ አንገቱ ላይ ያለው ሐብል ድንገት ሲፈታ ያየዋል። ድንገት ሲፈታ ሲያየው አንገቱ ላይ ያለውን ሐብል በእጁ ጭበጥ ያደርግና ርብቃ ስታደርግለት የነገረችውን ሁሉ ያስታውሳል። ርብቃ እንዲህ ብለው ነበር። ሀብሉን ስታደርግ ይህ ስጦታ የእናቴና የአባቴ ስጦታ ነው። አባቴ ለእናቴ ነበር የሰጣት። እናቴ ምንጊዜም አንገቷ ላይ ታደርገዋለች፣ አባቴን በጣም ስለምትወደው። አባቴ የሆነ ነገር ከሆነ ሀብሉ ከአንገቷ ላይ ይፈታል በዛም ነበር የምታውቀው። በጣም ነው የምትወደው አባቴን። አንተም ይህን ሀብል ስታደርገው የሆነ ችግር ከደረሰብህ ከአንገትህ ላይ ይፈታን። የምር የምትወደኝ ከሆነ ትለው ነበረ። እሱም ይህ እኮ ሀብል አያስፈልግም፣ እኔ በጣም ነው የምወድሽ ርቂ፣ እመኝኝ ይላታል። አይ፣ ቢሆንም እንድታደርገው እፈልጋለሁ። እኔም አንድ ጊዜ አድርጌው ነበረ፣ ምክንያቱም እናቴ ስትሞት ይህን ሀብል ነበረ ትታለኝ የሞተችው። በጣም ነው የምወደው አንድ ጊዜ ግን ድብር ብሎኝ ስትምህርት ቤት እያለሁ ድንገት ሀብሉ ከአንገቴ ላይ ይፈታል። እናቴ መጥፎ ነገር ነው የሚፈጠረው ከአንገትሽ ላይ ሲፈታ ስላለችኝ አባዬ የሞተ ሞት መስሎኝ ይህም ከዛ ቀን ጀምሮ አባቴ አንገቴ ላይ ሀብሉን እንዳደርገው አልፈቀደልኝም። አስማ ላይ በስሙም ሁለተኛ አንገቴ ላይ እንዳላደርገው፣ ስለዚህ አቤል ይሄን አድርገው ትለዋለች። አቤልም በቃ አንቺን ደስ እንዲልሽ አደርገዋለሁ ብሎ ያደረገዋል። ያን ነገር ያላትን ሁሉ ወይም ያለችውን ሁሉ ያስታውሳል። ምን ሆናብኝ ይሆን ርብቃ ብሎ በቶሎ ስልኩን ከኪሷ አውጥቶ በፍጥነት ይደውላል። እዩ ነበር ያነሳው። እዩና ማሚቲ ሳሎን ቁጭ ብሎ ነበረ። ስልኩን አንስቶ ምንድነው አቤል፣ እኔ ነኝ ይለዋል። ርብቃ የት ናት ሲለው አይ ጎኔ ናት። ምነው ስጣት ቶሎ ስልኩን ስትለው ወይ ማሚቲ ናች? ለካ ርብቂ ክፍሏ ናት መሰለኝ ይለዋል። አሁን ቶሎ ብለህ ክፍሏ ስጣት ስልኩን ሲለውም እዩም እሺ ብሎ በታዘዘው መሰረት ወደ ክፍሏ ሲሄድ አላገኛትም ነበረ። ምክንያቱም እንደሌለችም ስለሚያቅ ማለት ነው። ይደውልና ርብቃ ክፍሏ እንደሌለች ጠዋት ወጣች እንደሆነ ፣ ስትወጣም ማንም ሰው እንዳላያት ደውሎ ይነግረዋል። አቤል በጣም ተጨናንቆ እሺ እየመጣሁ ነው፣ አዲስ ነገር ካለ ደውለ አሳውቀኝ ይለዋል። እዩም እሺ ብሎ ፣ ማሚቲ ምን ተፈጥሮ ነው ስትል ርብቃ ጠፋች ነው የሚሉት የት እንደሄደች አይታወቅም አዙም እህቴ ጋ ብላ ጠዋት ወጥታለች ማን እንዳያትም ማን እናቃለን? ይላል። አቤል እየተቻኮለ ወደ ቤት ይመጣል። ወደ ቤት ሲመጣ ማሚቲና እዩ ቁጭ ብለዋል። ርብቄ አልመጣችም ይለዋል። የት ሄዳ ነው ብላ ማሚቲ መልሰስሰት አለሽ እንዴ ማሚ ይላታል። አይንህንም ርብቃ ሌላ ሰው እንዳያይ ጋርደዋለች ማለት ነው ብሎ ይጮሃል። አሁን ደግሞ ጆሮን ማሚት ይጋርደዋለች ይላል። አቦ የምትቀልድበትን ሰዓት እወቅ እዩ፣ እኔ ተጨንቄ አንተ እንዴት ታሾፋለህ? ይለዋል። ምን ማድረግ ጭንቅ ብሎት አቤል እየተጨነቀ ያለ፣ ድንገት ለርቺ ለምን አልደውልም ብሎ ያስበን ወይም ከርቺ ጋር ከሆነችስ ብሎ ስለሚያስብ ለርቺስ በደጋጋሚ ሲደውል ስልኩን አታነሳም ነበር። አዩ አስቲኒ ሊሞክር ብሎ እድሉን ሲሞክር ላዩ ታነሳለች። ስልኩን ሲያሾፍ ቶሎ ይቀበለውና እርችዬ አለች እንደ ርግት ካንች ገስላትም በፍጹም ከኔ ጋር የለች ይለዋል። እሲ ዘመድ ወይም ቤተሰብ አለኝ የምትለው ዝ ሀገር የምትሄድበት አለ የምትሆን ታስቢውን ደውለሽ በዘዴ ጠይቂያቸው እነሱም እንዳይጨነቁ ይላታል። እሷም በቃ ተስማምታ ለወንድሟ ትደውላለች። ወንድሟም ነገ እንጂ እመጣለሁ ያለች ዛሬ እንዳልሆነ ይነግራታል። ምክንያቱም በአጭሩ እነ ቤተሰቦች ጋር ርብቃ አልሄደችም ማለት ነው። ተመልሳ ተደውልና የሆነውን ነገር ሁሉ ትነግረዋለች። በጣም ጨነቀና ቤል እየተጨነቀ ያለ በቃ እኔ መጣሁ አብሽሪ፣ ትመጣለች ትለዋለች። በድጋሚ ቢደውልም ምንም ቢልም ምንም ሊያገኛት አልቻለም። ቢጨነቅም ቢንቆራጠጥም ዋሚቲ በእሱ መንቆራጠር ተበሳይታ ወደ ክፍሏ ገብታለች። እዩም ሲቀልድ አፋፉን ይለዋል ረች ተሻኩላ መጣች። የት ሄዳ ነው? የት ልትሄድ ትችላለች? ለምን ወጣች? ማነሳያት እየመሳሰሉትን ጥያቄ ትጠይቃለች። እኔ ቀድሚያቸውን የወጣሁት ጉዳይ ብያቸው ነበር፣ ብያት ነበረ፣ የት እንደምትሄድም አላውቅም። ተጣልታችኋን ስትለው በፍጹም እኔ አተጣላንም ምንንም አተነጋገርንም ይሏታል። እሷም እስቲ ምን ሆን አይሆን ትንሽ እንጠብቃት፣ በቃቤልኝ አንተም ተረጋጋ፣ ይለና በመካከላቸው እዩ ቀልድ ነገር ጣል ስለሚያደርግ በጣም ያበሳጫቸዋል። አዙ እህቷ ጋ ወይም ፍሬ ጋ ሄደችው፣ እህቷ ጋ አልነበረም። ወይም ሁለተኛ አሰሪዋ እዛ ቤት የተላገችባት መቲ ጋ ነበረ። መቲም እንዲህ ትላታለች፣ አሁን የእንትናን እርግዝና አረጋገሽ ስትላት አዎ፣ ፍሬኳ አረጋግጫለሁ፣ ርብቃ እርጉዝ ናት ስትላትም ማነው የነገረች ስላትም እራሷ ናት የነገረችን እርጉዝ እንደምሆኗ ትላታለች። በቃ አሁን ከባድ ስራ ይጠበቅብሻል፣ ጠንቀቃ መሆን ግን አለብሽ ትላታለች። እሷ ምንድን ነው ስትላት መርዝ እሰጥሻለሁ ትላትም፣ መርዙ ምን የሚያደረግ ነው ባለፈው ለማሚ የምንሰጣት ነው ሲላትም፣ ኖ ኖ፣ ለዚህ ነው ጠንቀቅ ማለት ያስፈልግሻል፣ ይሄ ከባድ ነው ትላታለች። እና ርብቃ ልንገርላት ነው ስትላትም፣ ርብቃ አይደለም የምንገላት ልጇን ግን እንገለዋለን ትላታለች። እሷ ፈጽሞ እንደዚህ የሚሆን አይደለም፣ ርብቃ እኮ ማለት ምርጥ ሰው ናት ትላለች። አዙጋም ምርጥናት ብላስና፣ አይ ክፉ ሰው ናት ለማለት ፈልግን እኮ እኔ እኮ ስለ ሰው እንደውም ክፉነት ማውራት ስለማልወድ ነው እንጂ ከዛም የባሰች እንደሆነች አውቃለሁ። ጥላታለች፣ አዎ ጥላታለች። ግን ይህን ነገር ማድረግ እንደማችል አዙ ለመቴ ስትነግራት፣ ይህን ነገር ማድረግ ካልቻልሽ ከቤት ማየም ማለትም ከስራው ትባረር ያለች ትላታለች። ነገር ግን ቤተሰቦችሽ እጄ ላይ እንደሆኑ መርሳት የለብሽም። ምን እንደማደርጋቸው አሳየሻለሁ ትላታለች። ምን ልታደርጋቸው ነው ስትላት እሱን ሳሳየሽ ታያይዋለች ትላታለች። አዙም ምዕረብ ቃላይ ያመድረግ ስለማችል ተነስታ ልትወጣ ስትል የቤተሰቦቿ ጉዳይ የታስታውሳለች። ቤተሰቦችን ተማጣ እሷ ያለችን ማድረግ ይሻለኛል ብላ ከመቲ ጋር በድጋሚ ይስማማሉ። መርዙንም በእጇ ታስጨብጣታለች። በዚህ ሶስት ቀን ውስጥ አዲስ ነገር መስማት እንደምትፈልግም ትነግራታለች። አዙም ተስማምታ ወደ ቤት ትገባለች። ወደ ቤት ስትመጣ ቤቱ በጭንቀት ተውጦ ነበረ። አቤል ርቺ፣ ማሚቲ ወይም እንትና አዩ ጭምር ምንድን ነው ነገሩ ሲሏትም ርብቃ ጠፍታለች ትሏታል። በጣም እሷም ተወዳት ነበር። አዙ ምን ሆና ነው የት ሄዳ ነው እያለች ትጠይቂያቸዋለች። እነሱ ለራሱ ይሄ ጥያቄ ነው እነሱም ጋር ያለው፣ ስለዚህ እባክሽ ወደ ውስጥ ግቢ እኛ ለራሳችን ጨንቆናል ይሏታ። አይ ፍሬሿ ወይም ምርጥ የማንሳት መጣ እኔ ፈጽሞ አልደቀስም አልተኛም ስትላቸው፣ ነው ነው ገብተሽ መተኛት አለብሽ ይላት እና እዩ ይጮህባታል። እሷም በቃ እሺ ብላ ሄዳ ወደ ክፍሏ ታርፋለች። ማሚቲን ቤት ማሚቲም ወደ ክፍሏ ትሄዳለች። ርችም ሂጂ በቃ ተኚ ይላታል ሁሉም ሊተኙ ሲሉ ወደ ክፍል መግባታቸው በፊት ክፍሉ ውስጥ ምናልባት ተደብቃ ከሆነ ብሎ ይፈልጋታል አቤል። አቤልም ይጠራታል፣ ምን ቢል ልትመጣ አልቻለችም። ምናልባት ጨዋታ ሰሞኑን ጀምራችሁ ነበረ እሱ ከሆነ ብዬ ነበረ ይላል። እሱም ያለችውን ወይም አንገቱ ላይ ያለው ሐብሉ እንደተፈታና እውነተኛ ፍቅር ከእሱ እንዳለው ሊነግራት ይሞክራል በሀሳብ እርችዬም ትመጣና፣ ምንድን ነው ስትለው፣ አይ ብቻዬን እኮ እያወራሁ ነው። የት እንደሄደች ምናልባት አሳዝኛ ትወጣ እንዲሁም ከተደበቀችበት ብዬ ይላታል። እሷም ይሄ እኮ ቀልድ አደለም ማቤል ትለዋለች። በቃ ሳሎን እንሄድ ትለውና ሳሎን ይሄዳሉ። ማሚቴን ክፍል እንደሚፈልጋት ለአዙ ይነግራታል። አዙም ለማሚቴ ትነግራታለች። ማሚቴ እናቤል ክፍል ትከፍለና ትገባና ምንድን ነው ትለዋለች። ማሚቲ የሰሞኑ ሁኔታሽ ምንም አላማረብኝም። የእንትና መጥፋት ላይ ወይም የርብቃ መጥፋት ላይ እጅሽ አለበት ይላታል። እሷም ማለት ስትለው ምንም ማለት አያስፈልገውም። የሰሞንሽ ሁኔታ ምንም ከማድረግ ወደ ኋላ አያስብልም። ስለዚህ በቀጥታው አማርኛ አግተሻታን ወይስ አላገተሻትም ይላታል። እንዴት ብታስበኝ ነው? በጣም ነው የተጨማለከው ያበዛኋ ብላ ማሚቲ ብዙ ብዙ ትጮኋለች። አዎ አግቻታለሁ፣ ሂድ ለፖሊስ ተናገር፣ አሳስረኝ። እሺ ሌላ ምንድነው የምትፈልግኝ ብላ ማሚት ትጮህበታለች። ማሚቴ እንደሱ ማለት አይደለም ግን ነገሩ ሁሉ የሰሞኑኑ ሁኔታሽ ምንም ከማድረግ ስለማያግደሽ ግራ ስለገባይ ነው ይላታል። አሁንስ በጣም እንዳበዛውና ጥላው እየጮኸኝ ትወጣለች። እሱም ምንም ማድረግ ስለማይችል በጋርችም ሁሉም ስለተኙ ብርድ ልብስ ነገር ወይም ጋቢ ነገር ታመጣለት እና በቃ አንተም ተኛ፣ እኛ ምንተኛና ና በጠዋት ደግሞ የሚሆነውን እናያለን ትለዋለች። እሺ በቃ አርችዬ፣ አንቺም ግቢ ይላት እና እሷም ወደ ክላስ ትገባለች። አቤል ግን ሌሊቱን ሙሉ መተኛት አልቻለም። ሲንቆራጠት፣ ሲቀመጥ፣ ሲነሳ፣ ሲሄድ፣ ሲመለስ፣ ብቻ ምን ልበላችሁ ሌሊቱን ማደር ሳይሆን ቆሞ ነው ያደረው። ግን ሊነጋጋ አካባቢ ቁጭ እንዳለ መሬት ላይ በጭንቀት እዛውን ቀልፍ ወስደዋል። ረጅም በጧት ነቅታ ርብቃ መታለች ወይስ አልመጣችም ብላ አንኳኩታ ስትመጣ አቤል ሳሎን ነበር የተኛው መሬት ላይ። ለምንድን ነው ሳሎን የተኛ? እሷ እኮ ለመገኘት አንተ ጤነኛ መሆን አለብህ። እንዲህ መሆን የለብህም አቤልዬ፣ ተረጋጋ ትለውና ከቀስቀሳ ሶፋ ላይ ከተቀመጠ በኋላ በቃ እኔ ሄጄ ቶሎ ለፖሊሶች ላሳውቅ አንቺ እዚህ ጠብቅኝ ይላታል። እሷም አብሬ ካልሄድኩ ብትለውም አቤል ግን ሊስማማ ፈቃደኛ አልነበረም። ምክንያቱም አዲስ ነገር ቢፈጠር አንቺ እዚህ መሆን አለብሽ፣ የሆነ ነገር ቢፈጠር ትነግሪኛለሽ ይላታል። እዩ እኮ አለ እሱ እኮ መቀለድ እንጂ ሌላ ስራ ምንም አያውቅም ይላታል። አቤልም ተቻኩሎ ወደ ፖሊስ ጣቢያ ሄዳ ፖሊስ ጣቢያ ሁሉንም ነገር ይናገራቸዋል። እነሱም አዲስ ነገር ካለ ደውለው እንደሚያሳውቁት ከእናንተም አዲስ ነገር ካለ ወይም አዲስ መረጃ የምትሉት ነገር ካለ እንድትነግሩኝ ይላቸዋል እንድትነግሩኝ ይሉታል። እነሱም እሺ ብሎ እሱም ወደ ቤት ይመለሳል። ሁሉም ተጨንቀው ነበረ። እርችዬ ምን አዲስ ነገር ምን ተባለ ትለዋለች። እርችም አቤልን እሱም ተመሳሳይ ነው። በቃ አዲስ ነገር ስናገኝ እንደውላለን ያሉኝ፣ ርች ሌላ ምንም አላሉኝ ይላል። አቤልም ቀልዱን ጣል ያረጋ። እነሱ እኮ ምን ሰራላቸው መሟዘዝ ነው ሲል በጥፊ ሊመታው ሲል ርች እጁን ትይዘዋለች። እባክህ አትቀልድ፣ በጣም ያስጠላይ ቀልድህን ብቻ ሳይሆን አንተንም እንዲጠላህ አታደርገኝ። እባክህ አቤል ቦታ ምረጥ፣ እባክህ እዩ ቦታ ምረጥ የምትቀልድበት ትለውና በጣም ስለተበሳጨ ቆያ አንድ ስልክን የማወራው ስላለ ልሄድ ይላታል። ልሄድ ይልና ሳሎኑን ለቆ ወደ ክፍል ይገባል። ቀስቷን መታ ወይም አዙትን መታ እንዴት ነው? ምርጥ እየተገኘ ስትለው እንዳተገኘች ነግረዋል። ቁርስ ላቅረብ ስትለው አሁን መብላት እንደማይፈልግና መብላት ሲፈልግ እንደሚነግራት ይነግረዋል። ግን ይነግራት አላዙ ግን መብላት እንዳለበት ርች ተነግረዋለች። አንተ መጀመሪያ መኖር አለብህ ርብቂ ለማግኘት ትለዋለች። እሱም በሀሳቧ ተስማምቶ ግን እስቲ አሁን ይቅርብኝ ይላታል። አሁን እኮ ርብቂ እኮ ብቻዋን ብኮን ማለት ርብቅ እኮ ብቻዋን ብኮን እኮ ምንም ማለት አይደለም ይላል። እሱም በጣም በነደት ብርቄ ከማን ጋር የጠፋችሁ? ሚስቴ ከማን ጋር የጠፋችሁ? የምታውቂው ነገር አለ? ንገሪኝ ብሎ ረች ድንገት ነበር የተናገረችው። ማለት አመልጧት ነበረ። ተቆጣ፣ ይጮህባታል። እሷ ምንም ነገር እንደማታውቅና ከማን ጋር እንደጠፋችም እንደማታውቅ ብትነግረው እና ብቻዋን አይደለችም ብትሆንስ፣ ያልሽው ከማን ጋር የጠፋችሁ ንገሪኝ? ስት ሲላት ሲጮህ ርብቃ እርጉዝ ናት ብላ ተነግረዋለች። አቤልም በድንጋጤ ቀጥ ጤና ጭራሽ እስከ ልጅኔ ጠፋችሁ ብሎ የሚያደርገው የሚወጥበት ሰማይ ተቀዶ ወደ ላይ ቢወስደው መሬት ተቀዶ ወደ ታች ቢወጣው ምንኛ ደስ ባለው። የሚሆነው አድርጎ አጥቶታል። የሆነ ነገር ማድረግ ፈልጓል፣ ግን ምንም ማድረግ አልቻለም። አቤል በጣም ጨንጎታል። እሷ እዛው አጠቃጥላለች። ውኋ ስጡኝ ልጅ፣ ውኋ ተጠማ ትላለች። አይኗን ሳይገልጡ አፏን ከፍተው ውኋ ያጠጧታል። እሷን በጣም ተናዳለች። ምን እንደምታደርግ የት እንዳለችም አይታወቅም። አቤልም በጭንቀት ሊያብድ ነው። ምን እንደሚያደርግም አያውቅም። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች አቤል እርጉዝ መሆኗን አውቋል። እንግዲህ ከርችም ቢሆን ማለት ነው። ምን ያደርጋል? ምን ሊያደርግስ ይችላል? የአንገቱ ሀብልስ መፈታት ሚስጥር ምን ይሆን የሚለውን አብረን የምናይ ይሆነ ወደፊት። ሰላሙ አለይኩም ወራህመቱላሂ ወበረካቱህ